በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች፣ ሰዎች፣ ኦርቶዶክሳዊ ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለበዓለ መስቀል አደረሳችሁ አደረሰን። ሰንበት ላይ ደብረዘይት እንዲሉ የጌታችን የመድኃኒታችን ኢየሱስ ክርስቶስን የጾም መታሰቢያ እኛም እየጾምን በረከት እያገኘን ባለንበት ጊዜ ደግሞ እጸ መስቀሉን የምናከብርበት መጋቢት አስር ቀን አብሮ ውሏል ማለት ነው። ከቅዱስ ያሬድ ዜማ እንደተለመደው ትንሽ ብዬላችሁ ወደ ትምህርታችን እንገባለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ካል ክብሩ ለፀሐይ ካል

ክርስቶስ ቅዱስ ያሬድ በጾመ ድጓው የሚናገረው ሀይለ ቃል ነው። የፀሐይ ክብሩ ሌላ ነው፣ እንዲሁም የጨረቃ ክብሩ ሌላ ነው፣ የከዋክብቱን ክብራቸው ሌላ ነው። ኮከብ ከኮከብ ክብሩ ይበልጣል እና እኛ ደግሞ በህፀ መስቀሉ በኢየሱስ ክርስቶስ ህፀ መስቀል እንከብራለን እንጠበቃለን ይላል። ማለት ካልእ ክብሩ ለዝንቱ እፃ መስቀል ካል ክብሩ የዚህ የዕፀ መስቀል ደግሞ ክብሩ ሌላ ነው ብሎ ክብሩን ይናገራል። እንደ እግዚአብሔር ፈቃድ ዛሬ ለዓለም መድኃኒት የሆነ ኢየሱስ ክርስቶስ የተሰቀለበት መስቀልን መነሻ አድርገን በኖህ መርከብ ምሳሌነት እንማራለን ማለት ነው። እንግዲህ ቅዱስ አባታችን ሙሴ እንደጻፈልን በኦሪ ዘፍጥረት ሰብአ ትካት በጠፉበት ዘመን አባታችን ኖህ መርከብን እንደሰራ በመርከቧ ደግሞ ዕፀ መስቀል እንደሚመሰል እናውቃለን። እሱን ኦሪዘ ፍጥረት እናንተ ታነቡታላችሁ። ሰብአ ትካት እንደ ፈረስ ጆሮ እንደ ጦር ጉዶሮ ተስተካክሎ ለፈጣሪያቸው ያልተመቹ በመሆናቸው ምክንያት እግዚአብሔር ሊቀጣቸው ወደደ። ሲቀጣቸው ደግሞ ከመዓቱ እንዲድኑ እንኳን መርከብ እንዲሰሩ አዘዛቸው። እግዚአብሔር ቸር ስለሆነ እነሱ ግን ዘበቱ። ወዳጁ ኖህ የእግዚአብሔርን ትእዛዝ ፈጸመ። መቶ ሀያ ዘመን ሰጠው። እንደሚሰራ ነገረው። ከነገረው በኋላ እንዴት እንደሚሰራም ከጠየቀ በኋላ እግዚአብሔር ነግሮት ቁመቱን ይህን ያህል፣ ወርዱን ይህን ያህል አድርገህ ብሎ በሶስት ክፍል ከፍሎ እንዲሰራ እግዚአብሔር አዞት በመስቀል ቅርጽ ሰርቶ ከመቶ አመት በኋላ ኖህ ጨርሷል። ሀያ አመት አትርፎ ማለት። ኖህ በዚህ መርከብ ራሱና ቤተሰቦቹን የሌሎችን ፍጥረታት ሁሉ አድኗል። ከሰው ወገን ልጆቹን፣ የልጆቹን ሚስቶች፣ የእሱን ሚስት ስምንት ሰው፣ ከእንስሳት ግን ከእያንዳንዱ ፍጥረት እግዚአብሔር በወደደ መጠን አትርፏል። ኖህ እንግዲህ ይህንን የኖሆ መርከብ በቀጥታ በድንግል ማርያም ይመሰላል። እንደገና በጸ መስቀል እንመስለዋለን በኖህ መርከብ የሰው ልጆችና ፍጥረታት እንደዳኑ ሁሉ በጌታ መስቀልም ፍጥረት ሁሉ ድኗልና በኖህ መርከብ ይመሰላል። ይህ ዕፀ መስቀል ይህ ዕፀ መስቀል ኖህን ከማያ ያዳ ነው ያዳ ነው እንደሆነ ቅዱስ ያሬድ ሲናገር ዝንቱ እጽ ዘአምነ ፈያታዊ ዘማን ዝንቱኡዝ ዛዳነ ለኖህ ለኖ አመአይህ ዝንቱኡዝ ዘሰናይ ይፈሪ ዋሃጢኣተ ይሰሪ ይላል። መልካምን የሚያደርግ መልካምን የሚያፈራ ኃጢአትን የሚያሰስሪ ኖህን ያዳነው መስቀል ይሄ ነው ብሎ በቀጥታ ዕፀ መስቀልን ከመርከቡ ጋር አነጣጥሮ ይነግረናል ማለት ነው። እንግዲህ የኖህ መርከብ ስንት ክፍል አላት አልኳችሁ? ሶስት ክፍል። መስቀልም ሶስት ክፍል ነው። ግራ እጁ፣ ቀኝ እጁና መካከል ሰውነቱ ማለት ነው። ስለዚህ በአፋ የሞቱ ሰዎች ወይም ደግሞ ወደ ኖህ መርከብ ያልገቡ ሰዎች ያለቁት ሰባት ቀን ያላመኑት የአረማውያን በመስቀል የማያምኑ ሰዎች ምሳሌ፣ በመርከባ ውስጥ የዳኑ ደግሞ በመስቀል ያመኑ በመስቀሉ የዳኑ። እኛስ በመስቀሉ የምናምን የእግዚአብሔር ኃይላችን ነው፣ ለሰነፎች ግን ሞኝነት ነው። በእግዚአብሔር ቃል የእግዚአብሔር ቃል በተገለጠበት ደሙ በፈሰሰበት በኢየሱስ ክርስቶስ መስቀል ማመን ለኛ ኃይላችን ነው። ለሰነፎች ግን ሞኝነት ይመስላቸዋል ብሎ ቅዱስ ጳውሎስ እንደተናገረው የማያምኑት መርከብ ስሩ አንሰራም ትንሽ ቀን ትንሽ ዘመን እንጨፍር እያሉ ጊዜያቸውን ጨርሰው በኃጢያት ያለቁት የአረማውያን በመስቀል ዛሬ የማያምኑት ምሳሌ ነው። እንሆ በመርከብ ቆይቶ ከመርከቡ ሲወጣ ወይን ተከለ ይላል። ከወይኑ ጠጁም ጠጥቶ ሰከረ፣ ነው የሚለው። ራቁቱን ሆነ። ከነአን የተባለው የልጅ ልጁ የአያቱን እርቃን አይቶ ሳቀ። ሄዶ ለማን ነገረው? ለካም ነገረው። ካምም የአባቱን እርቃን አይቶ እየሳቀ እየተሳለቀ ወደ ወንድሞቹ ሄደና ነገራቸው። ሴምና ያፌት ግን የአባታቸውን እርቃን አናይም ብለው ወደ ኋላ የኋሊት ተመልሰው ልብሳቸውን አልብሰውታል። ይሄ በቀጥታ ምሳሌ ነው። ኖህ የጌታ ምሳሌ፣ ወይን የተባለው የፍቅር ምሳሌ ነው። የተሳለቀው የተባለው ከነአን፣ ከነአን የይሁዳ ምሳሌ ነው። የይሁዳ ምሳሌ ነው ማለት ሄዶ የተናገረው ለፈሪሳውያን፣ ለሰዱቃውያን፣ ለአይሁድ አሳልፎ ጌታን ስሞ የሰጠ የይሁዳ ምሳሌ ነው። የተሳለቀ ካም ደግሞ የፈሪሳውያን የሰዱቃውያን የአይሁድ ምሳሌ ነው። ሴምና ያፌት የአባታቸውን እርቃን አናይም እንዳሉ ፀሐይ፣ ጨረቃ ከዋክብትም የጌታቸውን እርቃን አናይም ብለው ብርሃናቸውን እንደከለከሉ የሚያሳይ ነው። ስለዚህ የፀሐይና የጨረቃ የከዋክብት ምሳሌዎች ናቸው ማለት ነው። በሌላ በኩል ቅዱሳን አባቶቻችንም እንደሚተረጉሙት፣ ቅዱስ ያሬድም እንደሚተረጉመው ወይም የሎ ሎኖ አመአይ ነዛ ነጽ ዘእይነቅዝ ግብር ታወተ በዘት ድህን ስመዝምቱ ፀመስቀል በዘቦቱ ዘሰቅለ ግዜነ ናክብሮ በዘቦቱ ረከብነ መድኒተ ባይለ መስቀሉ ነመው ጸራነ እንጨት አንሳና ታቦትን ስራ። ታቦት ያለው መርከብ ነው። መርከብን ስራ በዚያም ትድን አለ። ይሄ የተባለው እጸ መስቀል ነው። እጸ መስቀል ነው ብሎ ይነገራልና በእጸ መስቀሉ ያዳንን እግዚአብሔር በኖህ ይመሰላል። ይሄን ኦሪዘ ፍጥረት ምዕራፍ 9 ከቁጥር አንድ ጀምራችሁ ስታነቡ ምታገኙት ታሪክ ነው። ምታገኙት ታሪክ ነው። በእርግጥ ምሳሌ እዚያ ያህጽጽ ነው። ሰከረ እንደተባለ ጌታም የሰው ልጆች ፍቅር አገብሮት እስከ ሞት እንደደረሰ ማሳያ ነው። ራሱን ሳተ ማለት ሞተ፣ ተሰቀለ እንደማለት ነው። የኖ ምሳሌ ኢየሱስ ክርስቶስ። ስለዚህ ይሄ መስቀል ጌታ ማዳኑን የገለጠበት ለሰው ልጆች ምሕረቱን ቸርነቱን አሳልፎ የሰጠበት ነብሱን የሰጠበት ደሙን ያፈሰሰበት ስጋውን የቆረሰበት እጸ መስቀል ነው። መመኪያችን ይሄ ነው። ቅዱስ ጳውሎስ እንደሚለው አልብ የምክ ዘኖ ለመስቀሉ ለጊዜ ኢየሱስ ክርስቶስ ከጌታዬ መስቀል በላይ ሌላ መመካበት የለኝም ይላል። መመካበት የለኝም። ስለዚህ ጠላታችን ድል የምናደርገው እናደርገው በባህሪው ሞት በመንግስቱ ሽረት ለውጥ የሌለበት ኢየሱስ ክርስቶስ በቀደሰው በደሙ ፈሳሽነት በከበረው በክቡር መስቀሉ ነው ማለት ነው። ይሄ ክቡር እጸ መስቀል ዛሬ መጋቢት አስር ቀን ተገኝቷል። መስከረም 17 የምናከብረው ቁፋሮ የተጀመረበት እለት ነው። አይሁድ በምቀኝነት ሰውን ሲያድን ኃይሉ ሲገለጥበት አይተው ቀብረውታል። እንደምታውቁት እሌኒ ንግስት ከልጇ ከቆስጠንጢኖስ ጋር ተማክራ መስከረም 17 ቀን ጭሱ ጠቁሟት በ326 3 ዓመተ ምህረት ቁፋሮ አስጀምራ መጋቢት አስር ቀን ከሰባት ወር በኋላ ቅዱስ መስቀሉን አግኝታለች ማለት ነው። ቅዱስ ያሬድም ይሄን እንዲህ ብሎ ይነግረናል በዜማ

መድሃኒ ተነስነ ዝንቱ ውእቱ መስቀል በዝንቱ እጸ መስቀል ተመውጸረከ ብሎ ለቆንስተንጢኖስ በሰማያት በጸፍጸፈ ሰማይ ያሳየው እግዚአብሔር ምስጢር ንገልጠውለት ከእናቱ ጋር ተማክሮ ቆንስተንጢኖስ ትምህርተ መስቀልን ለአህዛብ አሳያቸው። ለእኛም መስቀል በዓላችን ነው፣ ኃይላችን ነው፣ መጠጊያችን ነው፣ የነፍሳችን መዳኛ ነው።

መስቀል መድኃኒት ከሆነ ለአሕዛብ፣ በዚያ ዘመን ትምህርተ መስቀል ለቆስጠንጢኖስ አሳየው ይላል። ዛሬም ለእኛ በዓላችን ነው መስቀል ደስታችን፣ ክብራችን። ለአሕዛብ መድኃኒት የሆነ ዕፀ መስቀል ነው ይላል ማለት

ተሰባ በኢየሩሳሌም ሰቀሉት በጎልጎታ ቀበሩት። መስቀል ዛሬ አበራ፣ ተመሰገነ። ለነገስት ወይም ለነገስታት መሪ ሆናቸው ለነ ቆስተንቲኖስ የታሰሩትም ፈታ፣ አብዝቶ ከፍ ከፍ አለ፣ ልዑል ሆነ፣ መስቀል ተከበረ ይላል። ይህ ታላቅ በዓል ነው። በነገራችን ከንዑሳን በዓላት መካከል ያለ በዓል ነው።

ውሃነ ፈታ ጥቀ ተሰብህ በኢየሩሳሌም ሰቀሉት በበሉ በታቀበሩት መስቀል ዛሬ አበራ ተመሰገለ ነገስት መሪ ሆናቸው የታሰሩትን ፈታ ከፍ ከፍ አለ ለዝናው ተገለጠ፣ ይላል ቅዱስ ያሬድ። ና ምስጋናውን ያቀረበልን የሰማያት መላእክትን ምስጋና ያሰማን የእግዚአብሔር አገልጋይ ቅዱስ